እኛን ዘምራለን ጠላት ይጨንቃል። ሰዎችን የሚያግቱ በተደራጀ መንገድ እንግዲህ በየዜናው እንደምታዳምጡት ሳይከናወን መከላከል መቻል መከላከል ባልቻልንባቸው እና እንደዚህ አይነት ድርጊቶች አምልጠው በተከናወኑበት ወቅት ደግሞ ምን ያክል ህግ ይከበራል። በመጨረሻም የአዲስ አበባ ከንቲባ በሆኑት ክብርት አዳነች አቤቤ ከቅርብ ጊዜ ወዲህ በአርሲ ኦርቶዶክስ ያነጣጠረ ጥቃት መፈጸሙን ተከትሎ ከጋዜጠኞች በቀረበላቸው ጥያቄ መለሱት ምላሽ ባለሥልጣናቱን አስቆጥቷል። በንግግራቸውም የአርሲ ንጹሐን ወገኖች ናቸው ሲሉ የተደመጡ ሲሆን ሙሉ ንግግር አስደምጣቸዋለሁ። በመጨረሻም ጀግናው የአልጀዚራው ጋዜጠኛና በምስራቅ አፍሪካ ቀንድ የሰላምና ጸጥታ ዘርፍ አማካሪ ሆኑት አቶ ጌታቸው ረዳ ያደረጉት ቃለ መጠየቅ የብዙዎችን ቀልብ የሳበ ሲሆን ጌታቸውም አንዳንድ እውነታዎችን ውስጡ እያወቀው ላለመናገር ሄደበት ርቀት በርካቶችን አስገርሟል። በጣም ያስገረመኝና ያስደነቀኝ ከኢንተርቪው በኋላ አዲስ የተለቀቀው ቪዲዮ ነው። እሱንም እንቃኛለን። በአፋር ኤርታሌ የፈነዳው እሳተ ጎመራ በርካቶችን ጉድ እያስባለም ይገኛል። በሌላ ዜና በኤርትራ ላይ ሲምቦለቦል የታየው የጭስ መላው ዓለምን ሊሸፍን ይችላል ሲሉ ሳይንቲስቶች ተናገሩ። በኢሳቢያም በዘሮ ዕለት ጭሱ ከሕንድ ከተማ ኒው ደሊ በመግባት በርካታ የአየር ላይ ትራንስፖርቶችን እንዳቆረጥም ታውቋል። ለመሆኑ ምንድን የተከሰተው አብረን እንመለከታለን። ሰው የሆነ በሙሉ በወረ ኢሉ የተፈጸመውን የዚህ ልጅ ድርጊት በሞገዝ ፍትህ እንዲሰፍን ተጎጂውም ተገቢ የተባሉን እንክብካቤ እንዲያገኝ እየጠየኩ የሀገራችን ፖለቲካ ህዝቡ ላይ ምን ያህል ተጽዕኖ እየፈጠረ እንዳለ መረጃ እንሰጣችኋለሁ። በአሁኑ ሰዓትም በፋኖ በኩል እንዲሁም በመከላከያ በኩል ሁለቱም ሀይሎች ጣት እየተጠቋቆሙ ሲሆን በድብቅ ሾልክ የወጣውን ጉድ በመረጃና ማስረጃ አስደግፌ ማሳያችኋለሁ። ሰላም ሰላም በመላው ዓለም ላይ የምትገኙ ድቤሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድህን ለሜ ተመሰግነውን በዛ ዛሬ ቆታችን እጅግ በጣም ቁም ነገር አዘል ቪዲዮችን እየላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክና ሼር ማድረጋችሁና ትርሶ ዳዩ ወደላት ቪዲዮ እናቴ ታማብኛለች። ወደ እግዚአብሔር ስለመጣች ብዙ ፈተና አልፋለች። አሁንም ብዙ ፈተና ላይ ናት፣ ጸልዩላት። የሰሚነሽ ድንቅ ተአምር ለዘማሪት አቦነሽ ብዙዎቻችሁ እንደምታውቁት እህታችን አቦነሽ አድነው በዘፈኑ ዓለም የቆየች አንጋፋ ድምፃዊ ስትሆን፣ የመንገድ ከፈጣሪ እንደለያት ሰው ዓለሙን ሁሉ አትርፎ ነፍሱን ካጎደለ ምንም ፋይዳ እንደሌለው ስለገባት ጉዞዋን ወደ ቅድስት ቤተ ክርስቲያን ወደ አባቷ ቤት በማድረግ በንሳት አጥባ ዳግም ወደ ቅፉ ልትገባ ችላለች። ይህ ነገር ያቃጥለው ጥንጠት ላጥም ብዙ ጊዜ በተለያዩ መንገዶች ፈትናትም እምነቷን እንዳወራት አጥብቃ መያዝ እስከሞት ትዋድቃለች ያለው ጠላት ጻድቁ ኢዮብ እንደፈተነው ፈጣሪውንም እንዲክር ለበርካታ ጊዜያት እንደታገለሉ። ሉ ዛሬም ከጥፋት ወደ ልማት ይመጣን እኛን የተለያየ መንገድ ይዋጋናል። እኛም የነገስታት ንጉሥ እግዚአብሔርን ይዘን ድል እናድርጓለን። ታዲያ በአሁኑ ሰዓት አርትድሉም ሳምንት ቀርቷቸው የተባሉ ሰሜነሽ ሜዳው ግን ከበሽታቸው የተወገደላቸው ህዝበ ክርስቲያኖች ለዘማሪ ታቦነሽ ጥሪ እያቀረቡላት ይገኛል። እህታችን ፈጣሪ ጨርሶ የማለሽ የሰሜነሽን ድንቅ ታምርም እርሱ ያስመክተሽ ሞት መካከል እንኳን ብንሄድ ጌታ ከእኛ ጋር ነውና ክፉን አንፈራም። ማን ነው ከጌታ ፍቅር የሚለየን? ሞት ነውን? ህማም ነውን? ዓለም ነውን? ማንም ሊለየን ከቶ አይቻሉም። በችግር ውስጥ ሆነንም ቢሆን ማንም እግዚአብሔርን ከማመስገን አያስቆመንም። ለዚህ ማሳያ የተዋዶ እንቁ አቦነሽ አንዷ ማሳያ ናት። ፈጣሪ ጨርሶ የማርሽ እያላችሁ ኮሜንቱን አትለቅልቁት ቸው ረዳን የገጠማቸው ጋዜጠኛ ጋዜጠኝነትን በተግባር ኖረው በተግባር ከሚሞቱት መካከል አንደኛው ነው። ጋዜጠኛው እንዲህ ሲል ለጌታቸው ጥያቄን አቀረበለት። በአንድ ወቅት በትግራይ በነበረው ጦርነት ላይ አብይ አህመድ በትግራይ ህዝብ ላይ ጄኖሳይድ ፈጽሟል በማለት በተለያዩ ፕላትፎርሞች ላይ ስትናገር ነበር እና ያን የነበረው አቋም አሁን ከአንተ ጋር አለ ሲል ጥያቄን አነሳ። የጌታቸው የልብ ምትን ባንድ የቀየረው ከባዱ ጥያቄ። ጌታቸውም እንዲህ ሲል አስከትለ። በሰዓቱ ለፖለቲካ ፍጆታ ሲባል አጋንኝ የገለጽኳቸው ነገሮች እንዳሉ ሆነው በትግራይ ውስጥ ሁሉም አይነት ወንጀል ተፈጽሟል። ጋዜጠኛው እየዋዛ አልነበረም። ጥያቄውንም አስከተለ። በትግራይ ውስጥ ያልተፈጸመ አይነት ወንጀል የለም ካልከኝ ለዚህ ወንጀል ተጠያቂው አብይ ነው ወይነስ አይደለም? እጅግ በጣም ከባድ ፍጥጫ። ጌታቸውም ቀጠለ። እኔ ይህንን የምነግርህ እንደ ህግ ባለሙያ የሆንኩ ነው። ስለሆነም ድርጊቱን እገሌ ፈጽሞታል እገሌ አልፈጸመውም አልልህም።

እንደ አውሮፓውያኑ አቆጣጠር በ2021 ያኔ የትግራይና የፌደራል መንግስቱ ከባድ ውጊያ ላይ በነበሩ ሰዓት ያኔ ህግ ባለሙያ ያልነበሩ እንደ እርሶ ያኔ እኮ ነው በትግራይ ህዝብ ላይ ጂኖሳይድ ተፈጽመዋል ሲሉ ለዓለም የተናገሩት አይደል? እንዲህ ሲል ጥያቄን ጠየቃቸው። of a conflict that was claiming the life. አንዴም ቢሆን የህግ ባለሙያ ነበርኩኝ፣ ነገር ግን በሰዓቱ በነበረው ከባድ ጦርነት ሳቢያ በመቶ ሺዎች በሚያልቁበት ከባድ ሁኔታ ውስጥ ነበርኩ። ምን ልበለ ያው ሲል መንተባተቡን ያዘ። ወሽ አሁን ወደ ዋና ጥያቄ ምትልኛል። ስለዚህ በሰዓቱ ጂኖሳይድ ተፈጽመዋል ወይንስ አልተፈጽመም? ሲል ጥያቄን ጠየቀ። ጂኖሳይድ ሀዝ ቢን ኮሚትድ ኢንቱ ግራይ ቱን ንገረኝ ካልክ አሁን በትግራይ ውስጥ ጂኖሳይድ ተፈጽሟል፣ ምንም ጥያቄ የሌለው ሀቅ እኮ ነው። በአብይ አህመድ ኦ በአብይ አህመድ አይ ሃቭ ቱ ቢ ሪስፖንሲብል ፎር ማይ ወርድስ ናው። ይቅርታ አርግልኝና ከዚህ በኋላ ለምናገራቸው ነገሮች መጠንቀቅ ይኖርብኛል። ለምን ይህን እንዳለ እንደገባችሁ ተስፋ አድርጋለሁ። ጋዜጠኝነት ሙያን በሀገሬ ውስጥ እንዲሆኑ ባየው የሚል ታላቅ ቁጭትን በውስጤ ውስጥ ያጨርብኝ። ነገሩ እየተፋፋመ ቀጠለ። በነገሩኝ መንገድ ከሆነ ከዚህ በፊት አይጠነቀቁም ነበር ማለት ነው። ኢም ሬዲ ቱ ስታንድ ባይ ማይ ፖዚሽን በጣም ወረደ። ከአቋም የሚያናውፀኝ ምንም አይነት ሀይል የለም። አሁንም ደግሞ ይነግርሃለሁ በትግራይ ጆኖሳይድ ተፈጽሟል።

ማለት ጄኖሳይዱ በራስ ሰዋት የተፈጠረ ነው ማለት ነው? ለም በጦርነቱ እኮ በርካታ ተዋናይ ነበሩ። ማለት ከነዛ ተዋናይን መካከል አብይ አንዱ ነው ማለት ነው። እኮ ምንም ጥያቄ የለውም። ፀሐይ የሞቀው አለሚያወቀው ጉዳይ ነው። ያው የትግራዩ ጦርነት በአብይ አህመድ ነው ሲመራ የነበረው ማለት። አንተ መነገርከኝ መንገድ ከሆነ የትግራይንም ጄኖሳይድ እሱ ፈጽሞታል ማለት ነው ሲል ጠየቀ። ጋዜጠኛው በሚሰነዝራቸው ጥያቄዎች የተነሳ ጌታቸው ምድር ተከፍታ ብትውጠው ወይንም የእናቱ ውስጥ ተመልሶ መግባትን በመረጥ ነበር። ጌታቸውም እንዲህ ሲል ቀጠለ ለዚህ ጥያቄ በዓለም አቀፉ ፍርድ ቤት እሱም እንደ እኔ ያቀረብከው ራሱን የሚከላከልበት እድል እንዲኖር እመኛለሁ። በአጠቃላይ ጄኖሳይድ ተፈጽሟል ሲል ደመደመ የወዳጄ ትላንት ለጥቂት ሰዎች ስልጣን መስዋዕት ሆነው የዚያ ሁሉ ወጣት ደም ሊረፍድ ይችላል እንጂ ዛሬም ነገም ከነጉድ የሚፋረዳል መልእክቴ ነው እስቲ ኦርቶዶክስ ነኝ ጥቃት ያለበት ቦታ ስልጣን ላይ ነኝ ወገኔን ተከላክ እያለሁ የሚል አንድ ኦርቶዶክስ ይምጣ የኦሮሚያ ልዩ ኃይል ውስጥ እስቲ አንድ ኦርቶዶክስ ይምጣ የኢትዮጵያ ሚሊተሪ ላይ ያልካደ የሚቆርብ ንስሐ የሚገባ ሃይማኖቱን የሚያውቅ አንድ ጀኔራል አንድ መኮንን ይምጣ የለ። ሰዎችን የሚያግቱ በተደራጀ መንገድ የሚያከናውኑ እንግዲህ በየዜናው እንደምታዳምጡት አይከናወን፣ መከላከል መቻል፣ መከላከል ባልቻልንባቸውና እንደዚህ አይነት ድርጊቶች አምልጠው በተከናወኑበት ወቅት ደግሞ ምን ያክል ህግ ይከበራል፣ ሕግ ያመልጣሉ፣ ይያዛሉ፣ ይደረስባቸዋል የሚለው እና ትክክለኛ ቅጣትን ያገኛሉ የሚለው መመዘኛ ነው የሚሆነው። የአዲስ አበባ ከንቲባ ሆኖት ክብርት አዳነች አቤቤ ዛሬ ከጋዜጠኞች በተነሰላቸው ጥያቄ መሰረት ይህንን ምላሽ አስቀምጧል። በአርሲ የተፈጸመውን አሳዛኝ ድርጊት ተመልክቼዋለሁ። ይህም በአገራችን ባለፉት አመታቶች ውስጥ የታጠቁ ኃይሎች የሚፈጽሙ ስራ ነው። እኔ የማዝነው ግን ነገሩ ከምንፈጸሙ በፊት እንዳይፈጸም ከተፈጸመም በኋላ ወንጀለኞችን ለሕግ ማቅረብ ተከታትሎ መያዝ፣ አንዱ ፍትሕ ለመረጋገጡ መመዘኛ ነገሮች ናቸው። ታዲያ ይህ በአርሲ ተከውኗል? አልተሰራም። አልተከናወንም። ለዚያም በመንግስት የስልጣን እርከን ላይ የተቀመጡ ከዞኑ ማብራሪያ ጀምሮ እስከ ታችኛው ፖሊስ ሙሉ ለሙሉ ኃላፊነቱን ይወስዳሉ። የአርሴን ጾን ወንድሞቼ ለእኔም ልጆቼ ናቸው ፍትስክ ይረጋገጥ ም አበክረን እየሰራ ነው ሲሉ ንግግራቸውን ቋጭቷል። በአፋር ኤርታሌ የፈነዳው እሳተ ገሞራ በርካቶችን ጉድ እያስባለም ይገኛል። ቀናቶች በፊት ከ12000 አመታት በኋላ በአፋር እሳተ ጎሞራ ፍንዳታ ተከስቶ የወጣው ጭስ መሰል ጉም ነገር መላው ዓለምን እያዳረሰ ይገኛል። ከነዚህ ሀገራት መካከል የመን፣ ህንድ፣ ኦማን፣ ፓኪስታን የታየ ሲሆን በዘሩለት ሁሉም በህንድ በርካታ የአየር መንገዱን ትራንስፖርቴሽን አስተጓጉሏል። በዚህም የወጣው ጭስ አለምን በሙሉ ሊሸፍን እንደሚችልም ሳይንቲስቶች አሳውቋል። አቤቱ አምላኮ ሆይ ከክፉ ነገር ሁሉ ጠብቀን አሜን። ደረጀ በሌላ ወንድሙ ላይ የፈጸመው ተግባር ቀን ሙሉ ሲረብሸኝ ውሏል። ወዳጆቼ፣ ምን አይነት የጭካኔ መንፈስ ነው በውስጣችን የገባው? እንዴት ነው ልባችን፣ አይምሯችን እንዲሄድ ነው? በፖለቲካ ምክንያት ህዝባችን እለት እለት ያልቃል፣ ወጣቶችም ይማገዳሉ። ብቻ ብዙ ነገሮች ማንሳት እንችላለን። ታዲያ በዚህ የተፈጸመው ነገር በሁለቱም በፋኖና ና በፌደራል ሰራዊቱ የተለያዩ ሀሳቦች እየተነሱ ጣት ቢጠቋቋሙም እኔ ግን ይህንን እላለው፣ አባካችሁን ይህን ምስኪን ህዝብ ለፖለቲካ ያደረጋችሁ አታውሉት። እባካችሁን ህዝቡ የሰላም አየርን መተንፈስ ይፈልጋል። እባካችሁን ሰማይና ምድርን በፈጠረ አምላክ ይሁንባችሁ፣ ሰላም ወርዱ። የመጨረሻው መልእክቴ ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦች፣ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃም አሉ ብዬ አሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው መለሱ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።